ኢትዮጵያ ባለፉት ዘጠኝ ወራት ከግመል ወተት ሽያጭ 50ሺ የአሜሪካን ዶላር ገቢ አግኝታለች። ኢትዮጵያ ባለፉት ዘጠኝ ወራት ለውጭ ገበያ ካቀረበችው 556ሺ ሊትር የግመል ወተት 50 የአሜሪካን ዶላር ገቢ ማግኘቷን የእንስሳት ልማት ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር አቶ አስራት የኢንስቲትዩቱ ዋና ዳይሬክተር ዶክተር አስራት ጤራ ለብስራት ራዲዮና ቴሌቪዥን እንደተናገሩት በበጀት አመቱ ዘጠኝ ወራት ለውጭ ገበያ እንዲቀርቡ ከተደረጉት የተለያዩ የእንስሳት ምርቶች መካከል የግመል ወተትም ይገኝበታል። በዚህ መሰረት ምርቱ ሙሉ ለሙሉ ወደ ሶማሌላንድ እንደሚላክ ገልጸው ሀቢባ ኤደን በተሰኘ ድርጅት አማካኝነት ለሽያጭ ይቀርባል ብለዋል። ከዚህ ቀደም በግመል ወተትናም ተዋጽኦ ምርት ወጪ ንግድ ዙሪያ ምርቱ በአብዛኛው ጠረፍ አካባቢ ካሉ ከኢትዮጵያ ክፍሎች ለመዳረሻ ገበያ የሚቀርብ በመሆኑ በዘርፍ ህገወጥ የድንበር ዘለል ንግድ አሉታዊ ጫና ሲፈጥር መቆየቱም ይታወሳል። ለዘርፉ የተደረገው ድጋፍና ክትትልን ጨምሮ በህገወጥ የእንስሳት ንግድ ዙሪያ የነበሩ ችግሮች መፍትሄ እያገኙ መምጣታቸውን፣ ጥሩ ውጤት እያታየም ይገኛል ምርቱ በአለም ገበያ ላይ ተቀባይነትን እያገኘ በመምጣቱ በቀጣይ የተሻለ የውጭ ምንዛሬ ለማግኘት አቀነባብሮ በመላክ በኩል የተጀመሩ ስራዎች ተጠናክረው እንደሚቀጥሉም ተገልጿል። መረጃው የቅዱስ ደጀኔ ነው። በስልጤ ዞን አገባሻለሁ ብሎ በማታለል የአስገድዶ መድፈር ወንጀል የፈጸመው ግለሰብ በጽኑ እስራት ተቀጥቷል። በማዕከላዊ ኢትዮጵያ ክልል በስልጤ ዞን በምስራቅ ስልጤ ወረዳ በሰዳጎራ ቀበሌ ውስጥ ልዩ ስሙ ሱንዱዳ ተብሎ በሚጠራ አካባቢ ታህሳስ አምስት ቀን 2017 ዓ ም አዋል ከይሮ የተባለው ግለሰብ ስሜቱን ባልተገባ መንገድ ለማርካት በማሰብ የግል ተበዳይ የሆነችዋን ወይዘሪት ራህመት ጠይብ የተባለችን ወጣት አገባሻለሁ ብሎ እያታለለ ሰዓቱን እንዲመሽባት ካደረገ በኋላ ጨለማና ምቹ ሁኔታ መኖሩ እንደማረጋገጥ የአስገድዶ መድፈር ወንጀል ፈጽሞባት ጥሏት መሄዱን የስልጤ የዞን ፖሊስ መምሪያ ህዝብ ግንኙነትና ሚዲያ ጉዳዮች ዲቪዥን ኃላፊ ኮማንደር ከድር ኤርቆሻ ለብስራት ራዲዮና ቴሌቪዥን ገልጸዋል። ይህንን ወንጀል መፈጸሙን የሰሙ ግለሰቦችም ለምስራቅ ስልጤ ወረዳ ፖሊስ ጥቆማ በማድረሳቸው ፖሊስም ፈጥኖ በመድረስ ተጎጇዋን ለህክምና በመላክ ስለ ድርጊቱ አስፈላጊ የሆኑ ማስረጃዎችን በማሰባሰብ ናም ተጠርጣሪውን ከህብረተሰቡ ጋር በመሆን በቁጥጥር ስር አውሏል። ምርመራ ጠርቶ መዝገብ አደራጀት ለምስራቅ ስልጤ ወረዳ አቃብይ ህግ ያቀረበ ሲሆን አቃቢ ህግም ከፖሊስ የቀረበለትን መዝገብ አይቶና ፈትሾ ተከሳሹ በ1996 ዓ ም የወጣውን የኢፌድሪ የወንጀል ህግ አንቀጽ 6 ንኡስ አንቀጽ 20 በቅንፍ ሀሌታ ውኋላ የተደነገገውን በመተላለፍ በፈጸመው የአስገድዶ መድፈር ወንጀል ክስ መስርቶ ለምስራቅ ስልጤ ዞን ፍርድ ቤት አቅርቧል። ፍርድ ቤቱም ከአቃቤ የቀረበለትን ይህንን ሴት ልጅ አስገድዶ መድፈር ወንጀል ክስ ከተገቢ ማስረጃዎች ጋር አገናዝቦ ከመዘነ በኋላ ተከሳሹ ጥፋተኛ መሆኑን ብይን ሰጥቷል። በዚህ መሰረትም የምስራቅ ስልጤ ዞን ፍርድ ቤት ሚያዝያ 6 ቀን 2017 ዓ ም በዋለው የወንጀል ችሎ ተከሳሹን ያርማል ሌሎችንም ያስተምራል፣ በማለት ተከሳሽ አወል ከይሪ በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ወስኖበታል፣ ሲል ኮማንደር ከድር እርጎሻ የስልጤ ዞን ፖሊስ መምሪያ ሕዝብ ግንኙነትና ሚዲያ ጉዳዮች ዲቪዥን ኃላፊ ለብስራት ራዲዮ ተናግረዋል። መረጃው የሰምሃር አለባቸው ነው። ለ29 ዓመታት በቋጠረው ቂም ተነስቶ የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። ጥር ሁለት ቀን 2016 ዓም ከቀኑ 11:30 በሚሆንበት ጊዜ በድሬዳዋ ከተማ ወረዳ 6 በልዩ ቦታው ፈረስ መጋላ እየተባለ በሚጠራው አካባቢ የግድያ ወንጀል መፈጸሙን የፖሊስ መረጃ ያመላክታል። የድሬዳዋ ፖሊስ ጠቅላይ መምሪያ በወንጀል ምርመራ ዘርፍ የሰው መግደል ናም ልዩ ልዩ ወንጀሎች ምርመራ ዲቪዥን ኃላፊ ኢንስፔክተር ተመስገን ተሰማል ለድሬ ፖሊስ ሚዲያ እንደገለጹት ተከሳሽ ሳሙኤል ኃይሌ ከዛሬ 29 ዓመት በፊት ከባለቤቱ ጋር በማሽ ቤተሰብ የመኖሪያ ግቢ ውስጥ ተከራይቶ በጉርብትና አብረው ይኖሩ እንደነበር ተናግረው፣ ታዲያ በአንዲት ቀን ተከሳሽ ሳሙኤል ኃይሌ ማሽ ግለሰብ ባለቤቴን አማግጦብኛል የሚል ጥርጣሬ በማሳደሩ በመካከላቸው የነበረው ሰላም በመደፍረሱ ለመለያየትም ይገደዳሉ። ተከሳሽ ሳሙኤል ኃይሌ በውስጡ ከፍተኛ ቂም ይዞ ሟች በማያውቀበት ሁኔታ ለመግደል ቢያስብም ምቹ ጊዜና ሁኔታ አልፈቅድ ብሎት 29 ዓመታትን ይቆጠራሉ። ታዲያ ከዚህ ሁሉ ዓመታት በኋላ ተከሳሽ ሳሙኤል የህብረት ባንክ ጥበቃ ስራ ተቀጥሮ በሚሰራበት ወቅት ለጥበቃ የታጠቀውን ክላሽንኮፍ የጦር መሳሪያ ከሰላሳ ፍሬ ጥይት ጋር ይዞ መደበኛ ስራውን በመስራት ላይ ሳለ በዛው አካባቢ በሹፍርና ስራ የተሰማራው ሟች ውሃ ለመግዛት ወደ ሱቅ በሚሄድበት ጊዜ ተመልክቶ ለ29 ዓመታት ያቄመውን ቂም ለመወጣት የታጠቀውን መሳሪያ በመጠቀም ሟች ግለሰብን በአንድ ጥይት ጀርባው መጥቶ መሬት ከጣለው በኋላ በተኛ በተደጋግሞ ጭንቅላቱንና የተለያዩ የሰውነት ክፍሉን በጥይት በመምታት የግድያ ወንጀሉን ከፈጸመ በኋላ ለማምለጥ ሲሞክር የቀጠናው ፖሊስ አባላት ከአካባቢው ህብረተሰብ ጋር በመተባበር በቁጥጥር ስር ውሏል። በፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽህፈቱ የተመሰ መሰረተውን የክስ መዝገብ የፌዴራሉ ከፍተኛ ፍርድ ቤት 2016 ዓ ም እስከ 2017 ዓ ም ድረስ የክስ መዝገቡን ሲመረምር ቆይቶ መጋቢት 23 ቀን 2017 ዓ ም በዋለው ችሎት ተከሳሽ ሳሙኤል ኃይሌ ተፈራን በቀረበበት የሰውና የሰነድ ማስረጃ ጥፋተኛ ሆኖ በመገኘቱ በ16 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል አሜሪካ 500 የሀውቲ ተዋጊዎችን መግደሏን አስታወቀች የሁቲ አዛዦች ሞተዋል፣ ወታደራዊ መሰረተ ልማትም ተጎድቷል ሲሉ የሰናው መንግስት የማስታወቂያ ሚኒስትር ተናግሯል። ባለፉት ሳምንታት የዩናይትድ ስቴትስ ጦር በየመን ባደረገው ጥቃት ቢያንስ አምስት መቶ የሁቲ ተዋጊዎችን ከፍተኛ አዛዦችን ጨምሮ መገደሉን የሳውዲ ጋዜጣ አስነብቧል። ከዚህ በተጨማሪም የየመን የማስታወቂያ ሚኒስትር ሙአማር አልኤሪያኒ ለአልአረቢያ ሲናገሩ የአሜሪካ ጥቃቶች የማዘዣና የቁጥጥር ማዕከላትን፣ የስልጠና ካምፖችን፣ የጦር መሳሪያ ማከማቻዎችንናም የመገናኛ ተቋማትን ጨምሮ ጉልህ ስፍራ ያላቸውን የሀውቲ ወታደራዊ መሰረተ ልማቶች ላይ ያነጣጠሩ ነበሩ ሲሉም አረጋግጧል። ከሟቾቹ መካከል በባህር ላይ ጥቃቶችና የጦር መሳሪያ ዝውውርን ተጠያቂ የሆኑ ከፍተኛ አመራሮችም ይገኙበታል ብለዋል። ይህ የየመን ጦርነት ብቻ አይደለም፣ ለዓለም አቀፋዊ ስርዓት፣ ለመርከብ ጉዞ ነጻነትናም ክልሉን ከኢራን አገዛዝና ከአሸባሪ ሚሊሻዎችን መስፋፋት ለመጠበቅ የሚደረግ ውጊያ ነው በማለትም አልኢራያኒ የቀጠለውን ግጭት ሰፋ ያለ ክልላዊ አንደምታ እንዳለው አጽኖ ሰጥተው ተናግረዋል። አለም አቀፍ እውቅና ያለው የየመን መንግስት ከሀውቲ አሸባሪ ባለሙያዎች ባደረገው እስትራቴጂካዊ ለውጥ ከፍተኛ የሀውቲ ባለስልጣናት መሞታቸውን አረጋግጠዋል። አልኤሪያኒ የትራምፕ አስተዳደር የግጭት አያያዝን አውድሷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሁቲ ሚሊሻዎች ላይ ዘመቻ የጀመሩት ሁቲዎች በዓለም አቀፍ በመርከቦችና በእስራኤል ላይ ለደረሰው ጥቃት ምላሽ ነው። የዩናይትድ ስቴትስ ማዕከላዊ እዝ የቡድኑን የገንዘብ ድጋፍና ሎጂስቲክስን ለማቋረጥ በሚደረገው ጥረት በምዕራብ የመን የነዳጅ ማደያ መውደሙን በቅርቡ አረጋግጠዋል። የዩናይትድ ስቴትስ ጥቃቶችን በርካታ የሁቲ ማሰልጠኛ ካምፖችን አውድመዋል፣ የቡድኑን የአየር መከላከያ ስርዓትን በእጅጉ አዳክመዋል፣ እንዲሁም ሰዋል ዎችን እና ሚሳኤል ጥቃቶችን በተለይም በቀይ ባህርናም በባብ አልማንዳባ ላይ የማጥቃት አቅማቸው ቀንሷል ሲል አልአረቢያ ዘግቧል። ሁቲዎች የኪሳራቸው መጠን በይፋ አላሳወቁም። የየመን ባለስልጣናት እንደሚሉት ከሆነ ግን ቡድኑ በድጋፍ ስራቸው ውስጥ ሁከት እንዳይፈጠር በማሰብ ቤተሰቦች ዝም እንዲሉ ጫናናም የሀሰት መረጃ ዘመቻዎችን ከፍቷል ብለዋል። አሁን በመካከለኛው ምስራቅ ያለው አለመረጋጋት ለኢራንናም በአካባቢው ለአመታት የዘለቀው አለም አቀፍ ቸልተኝነት ውጤት ነው ተብሏል። ይህንን አዝማሚያ ለመቀልበስ የአሜሪካ ቀጣይ ውሳኔ ወሳኝ ነው ሲል አል ኤሪያኒ ተናግሯል። የእስራኤል የስለላ ኃላፊ ኔታንያሁ ህገወጥ ስራዎችን እንድሰራ ጠይቀውኛል ሲሉ ከሰሱ። የእስራኤል የስለላ ኃላፊ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእርሳቸውን የግልና የፖለቲካ ጥቅም ለማስጠበቅ ሕገወጥ ድርጊቶችን ለመፈጸም ፈቃደኛ ባለመሆኔ ከስልጣን ለመባረር ሞክረዋል ሲሉ ከሰዋል። የእስራኤል የሀገር ውስጥ የስለላ አገልግሎቶች የሺን ቤት ዋና ኃላፊ የሆኑት ሮነን ባር ለጠቅላይ ፍርድ ቤት በሰጡት ቃለ መሐላ ይህንን ተናግረዋል። ኔታንያሁ ባለፈው ወር ባርን ለማሰናበት የወሰዱት እርምጃ ምርመራ እስኪጣራ ድረስ በፍርድ ቤት አግዶ የነበረ ሲሆን የተከተለ ፍጥጫ ትልቅ ተቃውሞም አስነስቷል። ህዝቡ ጠቅላይ ሚኒስትሩ የእስራኤልን ዴሞክራሲን አደጋ ላይ ጥለዋል ሲል ይደመጣል። እንደ ኤሮፓን አቆጣጠር በጥቅምት 2023 በጋዛ ጦርነት ምክንያት ከነበረው የሐማስ ጥቃት ጋር ተያይዞ በተፈጠረው አለመተማመን የስለላ ኃላፊውን እንደሚያባርሩ ኔታንያሁም ተናግረው ነበር። ሆኖም ባር የኔታንያሁ ውሳኔ በህዳር 2024ና በፌብሯሪ 2025 መካከል በተከሰቱት ጉዳዮች ነው ማለት የኔታንያሁ መግለጫ ውድቅ አድርገዋል። በፍርድ ቤቱ እንደተገለጸው ኔታንያሁ ሺን ቤት በጸረ መንግስት ሰልፎች ላይ በተሳተፉ እስራኤላውያን ላይ እርምጃ እንደሚወስድ እንደሚጠብቁና ኔታንያሁ በተለይም የተቃውሞ ሰልፎችን የገንዘብ ድጋፍ ሰጪዎች በመከታተል መረጃ እንዲሰጡም ለባር ጠይቀዋል። የሺን ቤት ኃላፊ በተጨማሪም ኔታንያሁ ጉቦ በመስጠት ማጭበርበርናም የህዝብን አመኔታ የተከሰሱበትን የሙስና ክስ ለመመስከር የታለመውን የደህንነት ጥያቄ ለመፈረም ፈቃደኛ አለ ይቻላል ሆንኮም ብለዋል። ኔታንያሁ ባር ከስልጣን እንዲወገድ ያቀረቡትን ጥያቄ ሺን ቤት በጋዛ ጦርነት ውስጥ ዋና አስተራቂ በሆነው በጠቅላይ ሚኒስትር ጽህፈት ቤትና በኳታር መካከል ያለውን የህዝብ ገንዘብ ግንኙነት ሲመረምርም ነበር። ተቾችም የኔታንያሁ ውንጀላ በጥቅም ግጭት የተበከለ ነው ይላሉ።